ሰላም እንዴት ናችሁ? ውድ የዩቤዚ ተከታታዮቻችን እንደምሰራበታችሁ እንደምንቆያችሁ። እግዚአብሔር የተመሰገነ የሆነ በጣም ደናኝ ተመልካቾቻችን፣ እንግዲህ በባለፈው ቪዲዮ በጣም ብዙዎቻችሁ ቅሬታችሁን አሰምታችሁኛል። በጣም በጣም በስልክ በቃ እኔማ ስልክ ተደወለ ስራ ተደወለ ብዬ ሳነሳ ዮብ፣ እንደዚህ ግን ማድረግ አልነበረብህም፣ እንዲኮ አይደረግም እኮ እኛ ሴቶች እንደዚህ ስንባል ይከፋናል።

ያለውን ነገር አውርተን በተቻለ በመፍታት የሞከርን እና ተመልካቾቻችን፣ ዛሬም ደግሞ በእናንተ ፊት ይቅርታ ልጠይቃት ነው ተመልካቾች የመጣሁት። ምክንያቱም ለእናንተ ካላሳየው እናንተ ደግሞ አትረዱም፣ ምክንያቱም ያላችሁትን ነገር ማለት ነው። ለዛ ነው ተመልካቾቻችን። እንግዲህ እንዳያችሁት በጣም ከባድ ነገር ነበረ ፕራንኩ ሁኔ መግቢያ የተሰራ ባለፈው። የውፍረት የተለየ ውፍረት እንግዲህ እናት እንዳያችሁት ነው የተለየ ውፍረት የላትም። አላቅም እኔ። እሷ ወፍራም ከተባለች እንግዲህ ሌላ ሰው እንዲባል እንደሚችል አይደ ነው። እና ዝም ይሄ ነው። በዛ ኮሜንት ሲሰጣት የነበረው ጉዝናት ሲባል ስለነበረ በዛ ምክንያት እኔ ደግሞ ፈጠርኩና ፕራንክ አረጓት እና ይህን ያለ ስሜት የተዋለች ብዬ አላሰብኩም ነበር። እና ተመልካዮቻችን ያው ጥፋት ነው። እነሱም ደግሞ ቅርታ ብያታለሁ። አይታችኋል ጥላሚላ ሄደችው እና ተመልካዮቻችን አሁን ዛሬ እየመጣች ነው ስለዚህ ያለው ነገር በእናንተ ፊት ቅርታ እጠይቃታለሁ ማለት ነው። እናንተ ደስ ይላችኋል ብዬ አስባለሁ። ስለዚህ ሁላችሁም እንግዲህ ቤትም እንዳትሄዱ። ለመልካም ምኞታችሁ ለመልካም ነገራችሁ በጣም አመሰግናለሁ። ኮሜንታችሁ እየደወላችሁ መልካም ነገር ስታዩ የነበራችሁ በመሆኑ በጣም አመሰግናለሁ። እግዚአብሔር ያክበራችሁ ሁላችሁንም። ተመልካዮቻችን እና እናንተንም ቅርታ ለእናንተም ጥሩ ነገር አላቀረብኩላችሁ ቅርታ ማለት ፈልጋለሁ። ስለዚህ እሷ ስትመጣ እንግዲህ ያለውን ነገር ቅርታ እሷን ማስደሰች ግን ለምን ላይ ትሞክራለህ ማለት አመካሮቻችን። ስለዚህ ሁላችሁ ቤት ቡዳት ሄዱ፣ ላይክ ሼር፣ ሰብስክራይብ ያደርጋችሁ አብራችሁን ቆዩ ማለት ነው። ስለዚህ ስትመጣ የማደርገው ካሜሮን የነበረበት ቦታ አስቀምጠዋለሁ። ሰው ስትመጣ ላይክ ቢት ነሽ ድረስ ሼር ይቀፈርጊ ቪዲዮ መስራት አለብን። ቅርታ ስልሽ ያለው ነገር

ነጭ አውርታን ይቅርታ ብዬሻለሁ። እንደዚህ ችግሮች እንደሚፈጠሩ አንዳንዴ ኖርማሊ ቀለል አድርጌ ያሰቡት፣ ግን አንቺ ደግሞ ያሰብሽው በሌላ መንገዶች ስለሆነ ውስጥ ስላለበሱት እኔም ደግሞ ተረድቼ ይቅርታ ብዬሻለሁ። ለተመልካቾች ደግሞ ፊት ግዴታ ቪዲዮ መሳት አለብን። ምን አልካት፣ ምን ሆኖ ብሎ ስለሚጠብቁ ማለት ነው እና ያው በእነሱ ፊትም ኮሜንቶች ስታ የምታሰማሽ ምን ምን የሚል ኮሜንቶች አየሽ? አላየሁም ብዬ ያለሁ ላይሽም ኮሜንት ላይሽም በጣም ስንት ቤት የሆነሻል ማለት ነው። ጥፋተኛ ነኝ። ቁጭ ብለን በኋላ ለቪዲዮ ከምንቀርጽ አወርተን ስለዚህ ይሄን የቆንጆ እኔ እንደዚያ አስቤ አይደለም። በጣም ሰዎች እያወሩኝ ነበር ኮሜንትም በስልክም እየደወሉ እና እኔ ስለሱ ስለ አወሩ ሲሆን ከሱ በፊት ቪዲዮ ነው በጣም እሺ አንቺ በሌላ መንገድ ስለተረዳሽብኝ ነው እና ይቀርታ እሺ። እኔ ቆንጆ ጀስት ፕራንክ ሁሌ እንደምንሰራው፣ እስከ ዛሬ ስንት ቪዲዮ ሰራ ነው። አንቺ ከበጣሽ በኋላ ራሱ እኮ ስንት ቪዲዮ ሰራ አለ። ፕራንክ እሺ፣ ቆንጆ

አጥፎና ወይ አዋዶቼ ከጨረስኩ በኋላም ትንትኗለን ምን ትንትኗለን። እኔ እኔ ወፈርሽ ወፈርሽ በቃ ከልጅነት ጀምሮ አይምሮ የሚይዘው ነገር ቢኖር እሱ ነው። ስለ እኔ እናቴ ትንሽ ነች እንዳያቸዋት ብዙም ይህን ያል ወፍራም ተብል አይደለም እና በልጅነቷም ስለወለደች ከድሮም ጀምሮ ማኖ እናት ማኖ ልጅ ይባላል። ያ ደግሞ የማልወደው ነገር ቢኖር እሱ ነው። በቃ ስንቆይ ምን ማነው እናት ማነው ልጅ አንቺ ኮነሽ እናት የምትመስዩ ተብዬ ነው። በጣም ብዙ ሰው በጣም እንደዚህ በጣም ይባላል እና ጎ በጣም ሞኘ ነበር፣ ሰውነቴ የደበኩ እየመሰለኝ ማለት ነው። እና አሁን ደግሞ በጣም በዛብኝ እና ከዚህ በኋላ እኔ ጁ መስራት አል ምክንያቱም ሰው እንደዚህ የሚለኝ ዩቲብ ላይ ስለሆንኩ ነው እንጂ በቃ እንደ አንድ ሰው ትክክለኛ ሕይወቴን ዩቲብ ሳልሰራ ዩቲብ ያልሰራው ያለኝ ሕይወት እናፈኩት። ከዚህ በኋላ ዩቲብ መስራት አልፈልግም። እያንዳንዷ ነገር በቃ ኮመንት ባነበብ ቁጥር አምሮ ሰላም አይኖረውም። አይደለም ዩቲዩብ ባልሰራ ኑሮ ምንም እንደዚህ አይነት ነገር እንትን አይለኝም። ያም ሆነ ይህ መባሉ አይቀርም። ዩቲዩብ ላይ ስትሰራ በጣም ከባድ ነው። ነገር ባረግኩ ቁጥር ባለፈው ርጉዝ ነሽ ርጉዝ ነሽ ተመር፣ አይደለም ግን አካባቢው ጎረቤት፣ ምናምን ቤተሰብ እንደዛ ሲል ደግሞ እኔ ላይ ነው። ቤተሰቦችን እኔ ነው እንትን የሚሉት ስለዚህ እኔ እኔ አልፈልግም ከዚህ በኋላ አንተም እጅግ የግድ መስራት አለብሽ የምትለኝ ከሆነ እኔ አልፈልግም፣ ይበቃኛል። ጣም አዝናለሁ። ግዴታ መስራት አለብሽ ከእኔ ጋ መሆን የምፈልግ ሰው ነው የምትለኝ ከሆነ አንተም ዩቲቡ ነው መሆን ነገር ሌሎን እናወራለን ነው ይሄ ዝም ብሎ ጨዋታ አይደለም። አሁንም እኮ እምልህ ነገር ይህን አርጊው እናወራለን። መልስልኝና አረገዋለሁ። አርጊውና እናወራለን እን በዚህ ልክ እንደዚህ ሀሳብ ትናንትና እኔ ነገር ነት በዚህ ይሄ እኮ ነው። ቆቀል ኪዳን እኮ አንዳንድ ይፈርሳል እንዴ? ዝም ብሎ አይፈርስም። እንደ ዝም ብሎ ይፈርሳል እንዴ? እንደ እሺ፣ ከዚህ በኋላ ዩቲዩብ ነገር ከድሮ ጀምሮ ራሱ ፎቶ መልቀቅ አልወድም ታውቃል። እኔ በቃ እንደዛ ስትለኝ ቢያንስ ይሄ እድል ጥሩ ነው ስላሰብኩ በዛ እድሜን በቃ እኔ ጓደኞቼ የምናምን ሳይ ስራ እየሰሩ ብር እያገኙ ስለነበረ ማለት በቃ የዛን ሰዓት እኔ ለምን አልሰራ የሚል ነገር አይምሮ ውስጥ ስለፈጠረብኝ ነው እሺ አልኩ። እንዲህ እንደዚህ እንደዚህ እንትን የሚል አለ በቃ እኔ ከዚህ በኋላ አልፈልግም። አልረሳ እንደ መጀመሪያ ግን አንድ ነገር አለ ፍቅሬ። ሚዲያ ላይ የሚሰራ ሰው ሁሌም ጠንካራ መሆን አለበት ምክንያቱም ብዙ ኮሜንቶች እሱ ያልታያቸውን ብዙ ነገሮች ይመጣሉ፣ ከሰዎች ድባክ። ሁሉም ሰው የተለያየ ህሳብ ያለው አንቺ የምታደርጊውን የሆነ እንቅስቃሴዎች ሁሉ ሰው ይቀበላል ማለት አይደለም፣ እና እያለች ስትሰሪ በጣም ጠንካራ የሆኑ ሰው ያለብሽ እና መጥፎ ኮሜንት የሚሰጥም ጥሩ ኮሜንት የሚሰጥም ሰውም ለመልካም ነገር መማር እንዲሆን ማሰብ እንጂ መጥፎ ነገር ማሰብ አይደለም። አሁን ኖርማል መጥፎ ኮሜንት ምናምን የሚጽፉ ሰዎች አንድም ምቀኛም፣ ሁለትም ደግሞ ለእኛ የሚያስቡ ሰዎች ሊሆን ይችላሉ ስለዚህ ደብቅ ጠንካራ አድርጎ የሚሉትን ነገሮችን እየሰሙ ማሻሻል ኳን ማሻሻል ማን መጥፎ ኮሜንት ነው ደሞ መተው ማለት ተረዳሽ። ያለ ሁሉም ሰው ጥሩ ነገር አይሰጥም። ተረዳሽ መልካም ነገር የሚሰጡ ሰንታው ማሰብ ነው እሱ። ስለዚህ ይሄ ነገር ነው ያለበት እና አራት አመት ሙስሊም ላይ ነው ኢትዮ እየሰራ እስከዛሬ እየሰራ፣ ሁሉም ጥሩ ኮሜንት ሆኖ አይደለም። አንድ አንድ መጥፎ ኮሜንቶች ይኖራሉ፣ ግን እግዚአብሔር ይመስገን ከመቶ ፐርሰንት ዘጠና ፐርሰንት የሚሆነው መልካም መልካም ነገር ስለሆነ እኔን አብርትጡኝ አጠንቀኝ እየሰራ ነው። የምሰራውም ነገር መልካም ነገር ስለሆነ ለመልካም ነገር ደግሞ ያው አንዳንድ መቶ ኮሜንት አይጠፋም። እነዛ ደግሞ ያጠነክሩሻል እንጂ ሊሰሩሽ አይገባም። እኔ ከሁን ድረስ እዛ ነው የደረስኩት፣ በዚህ ምክንያት የደረስኩት ሆነ ኮሜንት የሚሰጠኝ ሰው እያለፍኩት እንደንደም ጥንካሬ ሆኝ ብርታት እየሆነ ነ ለዳምጠፍቃደኝ ይሄን በቃ ይሄ አዲስ የመጣሽው ሀሳብ ነው። አዲስ የመጣሁትም ሀሳብ ቢሆን በቃ እሺ አሁን ይቅርታ እንዳደረገ ልምፈልግ በቃ በኋላ ለዚህ በኋላ እና ከዚህ በኋላ አልሰራም፣ አትሰሪም። እሺ፣ እንግዲህ ተመልካቾቻችን፣ ለማንኛውም እኔ እና ፍቅር ረ ው ቀታብያት ተስማምተን አብረን ያለን እንግዲህ አዲስ ያመጣችሁ ሀሳብ አለ፣ ያው እናውራበትና እንግዲህ ተመልካቾች እንትን እንላለን። ምንም ቀረ ቪዲዮ ካሜራ ላይ የምናወራው ነገሮች አሉ። ስለዚህ ተመልካቾቻችን ያው ሰላም እንደሆነና ደና እንደሆንን ይቅርታ እንዳልኳትም እናንተ ደግሞ ደግሞ ይቅርታ እንዳልኩ እንድታቁልኝ ነው። ተመልካቾች ዛሬ የመጣሁት እኔ ቆንጆ በቃ

የማስወጣበት መንገድ አለኝ፣ እሱን እንሰጣለሁ። ችግር የለውም። ለማንኛው ምሳ ውጭ ገብሻለሁ ቆንጆ እህቴ፣ እንዳታስቢ። ለማንኛውም ተመልካቾቻችን እንግዲህ የዛሬ ቪዲዮአችን ይሄን ይመስላል። አጠር ያለች እንግዲህ እናንተም እንዳትጨነቁና እንዳታስቡ እሷ ያለችበት ሁኔታ እንድታዩ ብዬ ነው። ተመልካቾቻችን ለማንኛውም የዛሬ ቪዲዮአችን ይሄን ይመስላል። በቀጣይ በሌላ ቪዲዮ እንገናኛለን። እግዚአብሔር ይፍቀድ።

ለማንኛው ምሽ ተመልካቻችን ሰላም ሆኖልን ባይ ናቸው። እኔ ከዚህ በላይ አልፈልግም የምትለኝ